ደበለት እስቲ ደዊና፣ ዛሬ በዓርብ ዕለት አንድ ኢሜል፣ ቅዳሜ ዕለት ለፍልፈዋል። በአንድ ኢሜል ማለት ነው። በዛ አልበቃ ሲላት፣ ደግሞ ዛሬ አዳምና ህዝብ አደራ ብዙ የለፈል። እስቲ ደዊና፣ ምን ሆንሃል፣ በይወት በሏት። አባህናን ምን ተፈጥሯል? ገና አንቺ ራስሽ ትለድ፣ ገና አንቺ ጋር ይደርሳል። ምን ተፈጥሮ ሂዱና በሏት። አይስወር፣ አትናገር፣ አትነግራችሁም። አፏ ሲንተባተብታ ያላችሁ አፏ ሲንተባተብታ ያላችሁ፣ ወይ ግንኙነት የላት የሚችል እጅ በቃ ከእሱ ጋር ግንኙነት እኔ እንደዛ ነው የሚመስለኝ። ዛሬ እንዴት ቅዘኑን እንደቀዘነ ፓምበርስ አቀቢ ፊጅ ቤት ዩጋዴ ጋዴ ምሽት እኔ እዚህ በአንድ ሹራብና በአንድ ሱሪ ቁጭ አልኩት። ማን መስየሽ ነው? እኔ ጂጂ ኪያ እኮ ነኝ። ዩ ጋዴ ምሽት ቡልሽት። ደዊና ቅርብ ይበሏት። ደዊና ቅርብ ይበሏት። ግዴታ ግዴታ ነዋ። ግዴታ ነው። ግዴታ ነው። ደዊና ቅርቢ በሏት። ሂዱና ዛሬ ምን ደርሶበታል እስቲ ይንገርሽ። ሁሉንም ተይ፣ ዝም ብለሽ አትቦጥርቂ እና ገደል አትግቢ በሏት። ገደል ከተተችው እንጂ አባህዳን ይችልች። በስመ አብ ቀላል ገደል ከተተችው፣ ቀላል ገደል ተበጠረቀ እኮ። አሩን አራኩ አንጠባጠበ የአራትን አር ቁጭ አድርጎ ነው የሚለሳት። ገደል እኮ ነው ያስገባችው። እሱ እኮ አሁን እኮ ወይኔ ባልተናገርኩ እያለ እኮ አሩን እያንጠባጠበ እኮ ነው። ወይኔ እያለች እያለች እኮ ነው ደዊ በሏት እኮ እስቲ ደዊ እና አትሊስት አሰሚ በሏት ሴና ዛሬ ምንም ችግር አልደረሰብሽም በሏት በሏት እንደዛ ምንም አሉሽም ምንም ነገር የነገረሽ ነገር የለም በሏት በመድኃኒዓለም በሏት ሂዱ አትን ይበላችሁ አበደች በቃ አበደች አበደች አበደች አበደች አበደች ነቀለች ነቀለች ነቀለች። አይዞሽ፣ ቀስ በይ። መቀመቅ ጀርመን መቀመቅ ሲከትሽ፣ እንደዚያ አይደለም የሚከትሽ። እንዳንቺቱ ብካ አይደለም። ጀርመን መቀመቅ ዝም ብሎ እኮ አይከትም። በቁምሽ ነው መቀመቅ የሚያደርግሽ። ይጠበቃለ እንዴ? ይህን ይመቤት እርሽኔ እንደዚህ እግሬ ዘርግቼ አንድ ኢሜል ነው አንድ ኢሜል። አንቺ ትለፈልፊ ያለሽ እሳቸው ደግሞ አይዞሽ፣ መቀመቁም ይመጣል፣ ቀስ ይገርልሽ። ይህ እኮ ሕግ ያለበት ሀገር እኮ። ግን የዛሬዋ ኢሜልስ እንዴት ነበረች? እስቲ ጠይቂያት ሂጂና የዛሬዋ ኢሜይል እንዴት ነው? የዛሬዋ ወረቀት የዛሬዋ ፖስታ እንዴት ነበረች? ቅዘንና ሽንት አላስቀዘነችም። አስራ ስድስት ቴሌፎን አልተደወለም። እኔ እኮ እንዲያውም በአውጣው ራሱ እኮ ደስ ይለኛል። በአውጣው በኔ መዳዳ አይቻልም፣ እዚህ ሀገር እንጂ አይቻልም እንጂ እዚህ ሀገር ቢወጣ እኮ የዛሬዋ ቴሌፎን ብትወጣ እኮ አሪፍ እኮ ናት። ግን አይቻልም። እኛ ነው የሚያስቀጣል እንዲ ደምባን ያለቀሰችው እንዲ ደምንባን ገና እዚህ ቤት ሽማግሌ ሌላክ ነው። እኔ እኮ በጣም እኮ ግርም እኮ የሚለኝ እኮ ግርም የሚለኝ እኮ እዛ የምታወራው አባህና ሌላ፣ እዚ የምታወራው ሌላ። እዛ የምታወራ ማንበብ አንደኛ ጀርመንኛ ማንበብ አትችልም። ማባህና ጭራሽ ደብቃ ደብቃ ገደል ገብታለች። እኛ ደግሞ ደበቀችም አልደበቀችም እንኳን ከእናንተ አይደለም ከራሳቸው ከመንግስቶቹ ደብቃ የደረሳትን ደብዳቤ ደብቃ ፍጥጥ ፍጥጥ ብላ ዛሬ መንግስት ጋር ራሱ ደብዳቤ ደረሰ ራሷ ጋር ደብዳቤ ደረሰ መንግስት ራሱ ራሷን አፋጠጣት አባህናን ማለት ነው አፋጠጣት ዋዩ እንደዚህ ኢግኖር ድ ታደርጊያለሽ እንደዚህ ወረቀት መጥቶል ሽ እንደዚህ እንደዚህ ነው እንደዚህ እንደዚህ እንደዚህ ነው እኛ ከባድ ችግር እያመጣሽብን ነው ብለው ሽብ እነሱ ራሳቸው በቃ ኖ ኖ ኖ ከኛ ጋር አደለም እዛው ተነጋገሩ። 16 ስልክ መድሃኒዓለም ነው 16 ስልክ የተደወለው 16 ስልክ 16 ስልክ ለምን እኔ ለምን እንደዚህ እንደምታሻግ? እዚህ ሌላ ነሽ እዛ ሌላ አባሃና አባሃና እኮ መጨረሻ ሽ እኮ አያምርም። አይ አባሃና እውነትም አባሃና አንተ ሰውዬ ማንንም አላስገባም። ይሄ የምንም ጉዳይ አይደለም። እዛው ራስን ችለን ትበል እኔ ማን የማንን መርዳት አልፈልግም። ይሄ የሀገር ጉዳይ ቤት ይሄ የኛው እኔ ጉዳይ ነው። አባሃና እንደ ዊና አናግሪ በሏት። አባሃና ዛሬ ሰላም ከሆነች አባሃና ትደውልና አባሃናን አናግሪ በሏት። ጋይ ሳልጫወትም ተዊኝ በእናታችሁ። አልጫወትም። ጊፍተር የለም፣ ጊፍተር ሞቷል፣ ጊፍተር ቀብረናል። እስከሚመጡ ድረስ ዛሬ ጊፍተር የለም። እኔ እኮ ምኑን ይዛ ነው ግን እኔ እኮ አንዱ ሰው ትንሽ እንኳን ትንሽ እንኳን የሆነ እንትን ነገር አይዝም። አባህና እኮ ቅዳሜ ዕለት እኮ አብዳለች እኮ ዩቱብ ላይ ትክክለኛው ባህሪዋ እኮ ወጣ። የአባህና ስቁንስ አገዝታው ምን አይነት ሱቅ ነው የገዛችው? ምን አይነት ሱቅ ነው የገዛችው? ዋና ሱቁ እኮ ኢኔ ነው የጠቀለለው። እሷ እኮ በአቂሟን የሰጠችው። በጣም ልዩነት አለ። እሷ እንደዚህ፣ እኛ እንደዚህ እኮ ነው ልዩነት። እኛም ቀዳዳነት አይመችም። ቀዳዳነት ጥሩ አይደለም። አበሃና እኛ የተጀመረች የቀነስነው አባህና አሁን ጠይቋት። ዛሬ አባህና ምን ላይ ናት ብላችሁ ጠይቋት። ሂዱ ጠይቁ። አባህና ምን ላይ ናት ብላችሁ ጠይቁ። እናንተ አህዮች ሄዳችሁ አትጠይቁም እንዴ? ዛሬ ጊፍተር የለም፣ ጊፍተር ቫኬሽን ወጥቷል። ታይላንድ አብረውብናል። ጊፍተሮቻችን ሄዱ። ጠይቋት። እናንተ ሂዱና ጠይቁ። አይዞህ፣ በነገር ሁሉ አብሮነቱ ካንተ ጋር ቃል ኪዳን ያለህ። እነሱ በስድብ ምንድን ነው? እየጸለዩ ነው? እናትየው እናትየው፣ ጸለያ ነው እንዴ? እንዴ አሁን እየጸለይሽ ነው? ዘርፉ እያመጣ እያበላሽ፣ አብረሽ የበላሽ ሴትዮ አሮጊት በነገራችን ላይ እኔ አንዳንዴ ቅሌታ የሚሆን ሻሮጌት ነሽ፣ ልንገርሽ። አይደለም በጣም ቅሌታ በጣም ቅሌታ የሚሆን ሻሮጌት። እኔ ግን ያንቺን ቤት ታሪክ እንደው ላውራው ልጅን ማስጠላት ነው። ከእንደገና ደግሞ የእነዚህ ልጆችም አያት ነሽ ስንላችሁ ዩ ጋይስ የነዚህ ቤት መዥገርነትን ብታዩት አንዳንዴ ምን አርፍሽ ብትቀመጪ። አንቺ ቀሌታማ ሮጊት ግን ቃል ኪዳን ያለኝ ሰኔ ስላሉ ልርሻት ነው ስላሉ ልርሻት። አንቺ ቆሮቆንዳ አሮጊት አንቺ ቀሌታማ አሮጊት የገዛ ወንድምሽ የገዛ ወንድምሽ አሁን የምታዩት ቤት በፊት የነበሩበት ቤት ማለት ነውና ሰርቶ አንዳንዴ ስለ አንዳንዴ ራሴን ራሱ መናቀር የሚሆንብኝ ድሮ የሚኖርበት ቤት ይሄ እናትየው ቤት ነው። ይሄ እናትየው የሚኖሩበት ነው ምናምን የምትሉት ቤት ነገራቸዋል። ወንድሟ ቤት ነበር የሚኖሩት እስከነ ልጆቿ። ልጆቹም ያደጉት እዛው ቤት ውስጥ ነው። አሁን ይሄ ወንድምየው ቤት ማለት ነው ጋይስ። የገዛ ወንድሟ የቤት ክራይ ያስከፍላት ነበር። አሁን ይውላቸው ወደ ቤት ውስጥ ነገር እንክተት ብንል እራሳችሁ ትባላላችሁ። እዛ እውነት ከሆነ ውሸት፣ ራስሽና ልጅሽ ናቸው ያላችሁት ወንድምሽን ስታሚ ማለት ነው። አንቺ የአባህና እናት ወደ ሌላ ገባች፣ ወደ ሌላ ርዕስ ገባች። ከሌላ ቮይስ ወስዶ ነው። ከሌላ ቮይስ ቃል ኪዳን የተገባለት ነው። እኔ ማንም ይሁን ምናገባኝ። ግን እኔ እንደነሱ እንደነሱኛ ነገር ከዚህ ከዛ አውጡት። ውሸት ከሆነም እናንተ አውጡት ሪከርደሮች። የእሱ እናት ግን ሴትዮዋ ራሱ እኔ አንዳንዴ እናት ለልጆቿ ብዙ ነገር ትከፍላለች። እናት ከዚህም የበለጠ ይገባታል ምናምን ስል የመዥገር ዘር መዥገር ነው። የመዥገር ልጅ መዥገር ነው ነው። አንቺ የኔ ልጅ እኮ አንቺን የኔ እናት ክራይ ቤት እንኳን ብትኖር ኦኬ፣ እኔ እናቷ ክራይ ቤት እንኳን አንቺ እኮ አንቺ ያባና እናት አንቺ ማንም ስምሽ እኔ ስምሽን የማናውቅ በገዛ ወንድምሽ ቤት እኮ የቤት ክራይ ከፍለሽ እኮ የምትኖር ሴትዮ እኮ ደምን ባያለቀስሽ እኮ ቮይስ እኳ አለን ቮይስ እኳ አሰምታኛለች። እኔ ልጅ የገዛ ወንድሜ ስድስት ሺህ ብር እያስከፈለኝ ሆዱን ከእንደገና አስቤዛ እየገዛው በወንድሜ ቤት እየተንከራተትኩ እየኖርኩ ነው ብለሽ ስታለቅሽ ልጄ፣ አይዞሽ፣ አይዞሽ ይህንን ነገር ፊክስ እናደርገዋለን። ከድራማ የተወሰደ ነው አያችሁ፣ የወላችሁ ውሸታቸውን። እኔ የኔን ሀቅ የሚያወጣው እግዚአብሔር እኛ መድኃኔዓለም አለን። ለምን እንደሆነ ታውቃላችሁ ያ እኛ ለምን እንደሆነ ታውቃላችሁ መዳን ያልማለን ሀቃችንን የሚያወጣ ዛሬ የማናስበው የማንጠበቀው ሰው ስለ እኛ ሀቅ ተናግሮልናል። ስለ እሱ ብልግና ማለት ነው። የፈለገ ከኔ ጋር የሆነ ነገር ቢሆንም አንቺ አሮጊት ግን እኔ እንደዚች አይነት ልሚስት ባገኝ እኔ ልጄን አጋድሜ ዛ አቆራርጠው አርጠው ነበር። የእውነቴን ነው የምልሽ ጊዜ እኔ እኔ አሁንም ቢሆን አብሬያት ምቆሙ እስከነጥፋቱ አይደለም መቆም ስላለብኝ ጥፋት ካለባት ራሱ እግዚአብሔር ይጠይቃታል። ሁሌ እምላተም የእውነት የእውነት ሳምሪ፣ የፈለገ ነገር ቢሆን በውሸት ስሙን እንዳታጠፊ የልጆች አባት ነው። ያ የፈለገ ነገር ቢሆን እውነት ትንሽ የእውነት ካለሽ ታሸንፊዋለሽ። ምንም ነገር እንዳጨማምሪ ነው ማለት ይዜን። እሷ ደግሞ ደስ የምትለኝ ነገር እስክነ ማስረጃ ነው። እኔን አታምኘኝም። ማመን ካልፈለግሽ ወይ ትጠራጠረች፣ ማስረጃ ገጭ እኔን ራሱ እኔን እሷ በመረጃና በማስረጃ ነው። አንቺ ቅሌታ ማሮጌት ጌት የገዛ ወንድምሽ የቤት ክራይ እያስከፈለ አኑሮሽ ማለት ነው ያ ባህና ናት በወር ስድስት ሺህ ብር እየከፈልሽ አንድ እዛው ከዛ ላይ አንቺም ልጅሽም ሰራተኛ ሆናችሁ አንቺም ልጅሽም ሰራተኛ ሆናችሁ እየሰራችሁ ሁለት ሶስተኛ እሱ ብቻ አይደለም እየመጣ እየገባ አስቤዛም ገዝቼ ቀለብም ገዝቼ በገዛ ቤቱ የገዛ ወንድም ያስቤዛ እያስከፈለኝም የቤት ኪራይ እያስከፈለኝ፣ እንግዲህ እያስከፍልሽ አያስከፍልሽ። ና እናንተ መዥገሮች ናችሁ። የገዛ ወንድምሽ የምትሆኝ አይደለሽ፣ አንቺም ልጆች ሲጀመር እኔ አንቺን እራሱ አላምንሽም። ምክንያቱም አትሊስት ፋሚሊውን በከፊል አውቀዋለሁ። አንቺን ሳላቀሽ በፊት ማለት ነው። ገባሽ? አትሊስት ወንድሞች ሽነቃሉ አንድ ወንድም ሽነቀዋሉ። ስለዚህ እኔ ምንም አትጥሚኝም። አንቺ በቃ እንደ ልጅ ውሸታም ነው የምትመስይ። የገዛ ወንድሜ የቤት ክራይ ያስከፍለኛል ብለሽ ደምን ባያለቀሽ በየጊዜ ልጁን ዲስተርብ ስታረጊው ነው አንዴ የኮንዶሚኒየም ቤት በነፃ ነው እንደሚሰጠው የኮንዶሚኒየም ቤት ደግሞ ድሮ ከሀያ ዓመት በኋላ የተመዘገብሽው አልፏል። አዲስን የተመዘገብሽው ያኛውማ አልደረሰሽም። አዲስ ነው የደረሰሽ። ያ ተከፍሎ ነው በየወሩ የምትቆጥቢውን ገንዘብ በልጅሽ ስም ተደርጎ እየከፈል በነገራችን ላይ ያሚክፈልልሽ ያሚክፈልልሽ ልጅሽ የሚስጥሽ እንትን፣ እኔ ይሄ እኔ እራሴ ገዛልሽ ያልኩ ክፈልሽ፣ ቆንጆ ነው ይሄ። አንድ ሚሊዮን ብር የማይሞላ እየበሰበሰ ቤት እንትን የለኝም

ሁለተኛ ራሱ እኮ ልጅ እኮ የማያስፈልግ እኔው ልጅን ራሱ እንዲ ጅልና ተደየ እግዚአብሔር መቼ ይለታ ነውማ። እንዲ ያየዋትና እኔ እኮ ብልጥ ቆንጆ ሴት እኮ ነው የምትመስኝ አልኳት። አሁን የገዛ ልጅ ራሱ ልንቃ። እኔ ደግሞ እንደዚ አይነት ባህሪ ያለኝ አሁን ይህ ሰውዬ ራሱ እንዲ በአጣጣል ነው ቁጥር የሚቀጥለው የሚመጣው በህይወትሽ የሚመጣ ወንድ ወንድ ሊንቅሽ ነው አልኳት። ልጅ እግዚአብሔር ምስክሬ ነው። ምክንያቱም ምን አቅፋ ሁኔተኛችሁ

እነዚህ ሰዎቹ ምናምን ምናምን ብለው አፈሪ ብላ አትለቀውም። የእሱ ይለን ብቻ አውራ ውጣና ስ ምንስ አባሃና ምንም አልሆንክም። አባሃና እንዴት ናት የዛሬዋ ደብዳቤ? ደህና ናት የዛሬዋ ደብዳቤ? ሰላም ናት? እንዴት ናት? ምን አረጉት? ምን እንዴት ነው? ምን ይሰማሃል? አባህና አባና ደሞ አርብለታ በአንድ ሜል እንደዛው ቅደም ይልታው ጥር አንቺ ገና አምስት ልጅ ወልዳለሁ። እኔ እኮ ዱሮም ነገር ያለው ዶሮም ይወልዳል እኮ ብያለሁ፣ ዶሮም እንቁላል ይወልዳል እኮ ብያለሁ። ዋናው ምን እንደሆነ ታውቃለህ? እራስ ትወልዳለህ ወይ ነው አባህና፣ አንተ ትወልዳለህ

ምን ነው ሂዱ እንጂ እናንተ፣ መጋጃዎች ሂዱና፣ ምንድን ነው ያለው ነገር አዲሱ ነገር በሏት። ትምህርት ቤት መሄድ አትችልም። እንደዛ ብሎን ያለሽ እናሳየሽ፣ ሄደን ያየንበትን ቪዲዮ ለአንቺ ትምህርት ቤት ውስጥ ሄደን ቀርጸን እናሳየሽ፣ የተገናኘንበትን እንኳን እሷ እኔ አሁን ቆይ ሂዱና ሂዱና እናንተ እናንተ ሂዱና የዛሬ ውሎ እንዴት ነበረ፣ ደውለሽ ጠይቅ ይበሏት፣ ለእንሽላሊት ለነጭ አይጥ። እሺ ድሞክር ድጋሚ የኔ ቆንጆ የኔናት ሂዱና ደዊ ና ሁን፣ አሰሚን ድምፁን። እንዴት ነው ምን ምን ደረሰ? ምንድን ነው? የዛሬው ውሎክ እንዴት ነበረ? እንዴት ነበረ? ፖስታው፣ ደብዳቤው ምን ይላል? አልበሉት። እስኪ ሂዱ ላባህና በሉት። ይኸው እዚህ አለ። እጫትን ጣጭ ባቅሽ። እኛ በሙያ ነው። ስሚ እኛ ቶክሲኩን አስጨርሰን ወልኩ በቃ የሚፈለገው ይሄ ነበረ። ክስ የምንፈልገው ቪዲዮ ነው። ከመጣው ገጽ መጣው የሆነ እንትን ልምጣ ማስ አንድ ማስረጃ ከፈቀደችን ልምጣላችሁ ግን አትእሺ አትለኝም እሷ።